ሁለት መቶ አራት ካሬ አምስት ክላስ የሚሸጥ ቤት እየላችሁ ቀርብ ያለው መሰረቱ አልቆ ኮለር ቆሞ ከላይ ቲም ተዋቅሯል ማለት ነው። እዚህ ጋር ደግሞ ትመለከቱ፣ አሰራሩን ክላሱን ውስጡን አሳያችኋለሁ፣ ዋጋውንም እነግራችኋለሁ። ዋጋውን ከማወቃችሁ በፊት በዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች እየመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩ ለሚቀሩለት የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሀይቅ፣ ወሎና ኮምበልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914257198 ወይም በ0966388249 ሀሎ ይበሉ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም እንደናችሁ ውድና የተከበራችሁ እንድሪስ አብዱ ዩቱብ ቻናል አርማይ ተመልካች ሰላም ናችሁ? ከእኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ህጋዊ ካርታ፣ ፕላን ያለው የብሎኬት ነው 204 ካሬ ላይ ያረፈ አምስት ክላስ ነው። ከታች መሰረቱ አልቆ ኮለን የቆመ ነው። እንደዚም ደግሞ ከላይ ፒም ታስሯል ማለት ነው። ተዋቅሯልም የሚቀረው ቆርቆሮ ከላይ ማስመታት ነው። ዋናው እዚህ ጋር ተወጥቷል። ሌላውን ቀስ ብላችሁ ማስጨረስ የምትችሉት። በነገራችን ላይ አንድ መሆናችሁ መግዛት የምትችሉት ቤት ነው። የላችሁ የቀረብኩት እንዳልፋችሁ የዚህን የሁለት መቶ አራት ካሬ የአምስት ክላስ ቤት የምነግራችሁ ይሆናል። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናል የቤተሰቦች ከሀገር ውጭ ያላችሁ እንደዚሁም አገር ውስጥም ያላችሁ ከታች መሰረቱ አልቆኮለን እንደዚህ ቆሞና ቡልኬት የተደረደረ አቅርብልን ብላችሁኛል። ይሄው እየላቸው ቀርብ ያለው በቦታው ላይ በመገኘት ማለት ነው። እዚ ጋር አካባቢው የሞቀ የደመቀ ሰፈር ነው። ለከተማም ቅርብ ነው። ለጥቁር አስፋልትም ቅርብ ነው። ሩቅ የሚባለ አይደለም። ለመስጊድም ቅርብ የሆነ ነው። እየላቸው የቀረብኩት ለመስጊድ ቅርብ የሆነ ቤት እና እንደዚሁም ደግሞ ለትምህርት ቤት ቅርብ የሆነ ቤት በጣም ወሳኝ ነው። ዴታና ላይ ቤተሰቦች፣ እዚ ጋር እኔ ዋጋውን ነገራችሁ። እንደም የቦታ ሊሆን ይችላል የቤት ሊሆን ይችላል ኮንዶሚኒየም ሊሆን ይችላል ዋጋ ተናግሬ ድርድር አለሁ ላለሁ አደለ። ቤተሰቦቻችሁ ልካችሁ ከመጡ በኋላ ቤቱን ከወደዱ በኋላ እንደዚሁም ቦታ ከሆነ ቦታውን ከወደዱላችሁ በኋላ ዳይሬክት ከባለ ንብረቶች ጋር ከባለ ቤቶች ጋርና ከባለ ቦታዎች ጋር አገናኝቼ ነው አደለ፣ ዋጋ የማደራድርላችሁ። እንደዚሁም ደግሞ ያልተስማሙትን በመካከላቸው ያለው ነገር አስቀንስለን ያሉኝን አስቀንሳችኋልሁኝ ሻጮች ማለት ነው። እንደዚም ገዢዎች ደግሞ አልጨምርም ብለው በትንሽ ብር የተጣሉትም ማለት ነው እንዲጨምሩም አድርጌ ሳገበያያችሁ ቆይቻለሁ ማለት ነው። አንድ ቅር የሚላቸው ነገር አለ እዚህ ጋር ቤቱና ቦታውን ከወደር በኋላ ዳይሬክት ከባለ ሻጮች ጋር ለማገናኘት ቅር የሚላቸው ሰዎች ገጥሞ ስለሚያቅ ነው የምትሉ አላችሁ። መልካችን እንደሚለያየው ሁሉ አስተሳሰባችን የሚለያያል ማለት ነው። ስለዚህ አንድ ሰው እንደዛ ብሏቸዋልና ሁሉም ሰው ናቸው ማለት አይደለም ማለት ነው። አንድ ሰው እንደዚህ መጥፎ ባህሬ ካለው ሁሉም መጥፎ ናቸው ማለት አይቻልም ማለት ነው። ውዴታና የቻናል ቤተሰቦች ዳይሬክት ከባለ ቤትና ከባለ ቦታው ጋር ዋናው ነገር ከነሱ ጋር መገናኘታችሁ ነው። እስከዛሬ በእኔ ላይ ቤተሰብ ልካችሁ ዳይሬክት ከባለ ቦታ ጋርና ከባለ ቤት ጋር ሳላገናኛችሁ ያገባያየኋችሁ ሰዎች የላቸውም። አገናኝቼ ነው መጀመሪያ ማለት ነው፣ ከወደዱ በኋላ ማለት ነው። ያለውን ነገር ለካሜራ ፈቃደኛ የሆኑልኝል ማለት ነው ሳጋዛ ሻጮችንም ገዢዎችንም እየቀረስኩኝ ሳቀርብላችሁ ቆይቻለሁኝ። ደሴ፣ ኮምቦልቻ፣ ሀርቡ ወሎ ኬሚሴ፣ እንደዚሁም ሸክላ አይታችኋል ማለት ነው። የፊርማ ቪዲዮ ግቡና ቤቴን ጎብኝት ለበለጥ መረጃ ማለት ነው። እዚህ ጋር እኔ በመናገር ብቻ ሳይሆን በተግባር የምታውን ነገር ነው። በማስረጃ የውክልና እንደዚሁም ዶክሜንት ሳይቀር ሳይት ፕላን ካርታ ፕላን ያለውን ሁሉን ነገር ቀርፄ ለእናንተ ታሳያችሁ ቆይቻለሁ 14900 ሰብስክራይብ አስገብታችሁኛል አመሰግናለሁ 20 ሺህ ሰብስክራይብ አስገቡ ሰብስክራይብ ብታደርጉ እኮ የሚቀንስባችሁ ነገር የለም የሚጎልባችሁ ነገር የለም ታካውንታችሁ ገንዘባችሁ አይቀንስባችሁም ስለዚህ መልካም መሆን ለራስ ነው ጥሩ በሆን እኔ ለእናንተ ራሴ ነው የምጠቅመው መጥፎ በሆን ደግሞ ራሴ ነው የምጎዳው ማለት ነው ጉንፋን ይዞኛል ድምፄን ያዝ አድርጎኛል መሆኑ ነው ድምፁ እንደዚህ ከሆነው ልትሉ ትችላላችሁ ያው ለዛም ነው ጉንፋን ስለያዘኝ ነው እኛ ምን እናድርግ ታዲያ? አማኑኤል ለሆስፒታል ነው ሰደን እንደ እንዳትሉ ባይሆ ማለት ነው። እንደማትሉም ደግሞ አውቃለሁ ማለት ነው። ለዛም ነው እዚ ጋር ይኸው ውስጡን በደንብ አድርገን የቀረስኩላችሁ አምስት ክላስ ማለት በጣም ትልቅ ነው። ሁለቱን ራሳችሁ እየኖራችሁ በሶስቱ ማከራየት የምትችሉት ነው። ለጥቁር አስፋልት ቅርብ ነው እንደዚሁም ደግሞ ለከተማም ቅርብ ነው። በእግራችሁ እንደዚህ ገበያ ገቢታችሁ ለመመለስ ማለት ነው ቢያንስ አስር ደቂቃ ማለት ነው። በባጃጅ ከሆነ ደግሞ አምስት ደቂቃ ከዚህ አያልፍም። አገር እናገራለሁ፣ ካሬ እናገራለሁ፣ ዋጋ እናገራለሁ። ስለዚህ ግልጽ ነው ብዬ እገምታለሁ ማለት ነው። ቅር ያላችሁ ነገር አለ ብዬ አላስብም። እዚህ ጋር እንደምትመለከቱት ይሄ ነው የክላሱ ስፋት፣ ሰፋፊ ነው። ሳሎኑም ሰፊ ነው። እንደዚሁም ጓዳውም ሰፊ ነው። የውስጥ ሻወር ቤት እንደዚሁም ደግሞ የውጭም ሸዋር ቤት ሽንት ቤትም አለው ማለት ነው። ሁሉም ነገር የተሟላ ነው። እንዳልፋችሁ የቀረውን ቀስ ብላችሁ ማስጨረስ የምትችሉት ነው። አድራሻ ወሎ ከሚሴ ነው። ይኸው አገር ተናግሬ አለው ማለት ነው። አገሩን ንገር፣ ዋጋውን ንገር የምትላላችሁ በውስጥ ማለት ነው። ቪዲዮ አዳምጡ። እንደዚሁም ደግሞ እኔ ታይትል ላይና እንደዚሁም ደግሞ ተምኔ ላይ ኮ ካሬውን እጽፋለሁ ማለት ነው። ጽሑፍ የማትችሉ ከሆነ ችግር የለው እመልስላችኋለሁ። ማንበብ ካልቻላችሁ ደግሞ ቪዲዮን አዳምጡት ማለት ነው። ስለዚህ ግልጽ እያደረግኩላችሁ ነው። ያልገባችሁ ነገር ካለ ደግሞ ኮመንት አድርጉልኝ፣ ቀጣይ ላይ ስመጣ እመልስላችኋለሁ። ቤት አናገኘን ቦታ እናገኝም፣ ተወዷል አሁን ላይ የምትሉ ሰዎች ማለት ነው። አለ እንደ አቅማችሁ እያቀረብኩላችሁ አደለ እንደ ኬሚሴ እንደዚሁም ሀርቡ ኮምቦልቻም ሳቀርብላችሁ ነበር ማለት ነው ሰባት መቶ ሰባ ቪዲዮ ለቅቅ ያለማል ነው። ግቡና ቤቴን ጎብኙት። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው ማለት ነው። ከተቸገረ ሰው ላይ እናገኛለን ብላችሁ በቤተሰቦቻችሁ የምታፈላልጓላችሁ ስድስት ወር ድረስ አመት ድረስ የምታፈላልጓላችሁ ቤት ለመግዛት ቦታ ለመግዛት ማለት ነው። ይሄ ሁሉ የማን ችግር ነው? የእናንተ ችግር ነው ማለት ነው። ወደ አሁኑ አቅማችሁ ከሚፈቅደው አካባቢ ላይ ገዝታችሁ ብታስቀምጡት ውጤታማ ትሆናላችሁ ማለት ነው። ያለውን ነገር ግልጽ እያደረግኩላቸው ነው ጋር ቤት ሳቀርብላችሁ ቦታ ሳቀርብላችሁ ማድረግ ያለባችሁን ነገር ግልጽ እያደረግኩላችሁ ነው ያለሁት። ለአራት ሰው ለአምስት ሰው ሼር አድርገናል እያላችሁ እስክሬንሺት እያደረጋችሁ በውስጥ እየላካችሁ ሊነበረ እካሁን በፊት ማለት ነው። አሁንም ሼር አድርጉ፣ ተስፋ እንዳትቆርጡ። አናገኝም ቤት እንደዚሁም ቦታ አናገኝም ብላችሁ ተስፋ እንዳትቆርጡ፣ አቀርብላችኋለሁ። ለበለጠ መረጃ ደግሞ ግቡና ቤቴን ጎብኙት። የተሸጠው ተሸጧል ያልተሸጠው አልተሸጠም ብዬ እመልስላችኋለሁኝ። የዚህ የ204 ካሬ የአምስት ክላስ ቤት ዋጋው 4.3 ነው፣ ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ። መግቢያ ላይ ስላችሁ ቪዲዮውን ልክ እንደጀመራችሁት ከ46 ሰከንድ እና እንደዚሁም ከ40 ሰከንድ በኋላ ስልኬን ታገኛላችሁ። ገዢ የሆናችሁ ብቻ በውስጥ አናግሩኝ። እንደዚሁም ደግሞ ያልገባችሁ ነገር ካለ ኮመንት አድርጉልኝ። ቀጣይ ላይ እንደዝክ ስመጣ ግልጽ አድርጌ እመልስላችኋለሁ። አዲስ የማህበር ቦታ በሚመራ ሰዓት ብዬላችሁ ቀርባለሁ ደሴ ሀይ ሀይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላ፣ ቱቼ፣ ወሎ፣ ኬሚሲ እየላችሁ እቀርባለሁኝ ከመቶ ካሬ ቦታ ይዞ መቶ ሰላሳ ካሬ ድረስ መቶ ሀምሳ ካሬ ድረስ ሁለት መቶ ካሬ ድረስ ሁለት መቶ ሀምሳ ካሬ ድረስ ቦታ ሦስት መቶ ካሬ ድረስ የላችሁ እቀርባለሁኝ። እንደዚሁም አራት መቶ ካሬ ድረስ የላችሁ እቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወሉ ምልክቱ ስትጫኑ በተመጣጣኝ ዋጋ ቤትና ቦታ ስለቅ አመልጣችሁም ማለት ነው። ውድ ቻናሌ ቤተሰቦች ለዛሬ የላቸው የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ይስ ለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ስጥ ከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ